መጽሐፈ ምሳሌ ምዕራፍ ሰባት እና ስምንት። ላይክ በማድረግ ጀምሩት። ምዕራፍ ሰባት። ልጃዊ ቃሌን ጠብቅ ትእዛዜንም ባንተ ዘንድ ሸሽግ። ትእዛዜን ጠብቅ በሕይወትም ትኖራለህ፤ ሕጌንም እንደ ዓይንህ ብሌን ጠብቅ፤ በጣቶችህ እሰራቸው፤ በልብህ ጽላት ጻፋቸው። ጥበብን አንቺ እኅቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት፣ ከጋለሞታ ሴት ትጠብቅህ ዘንድ፣ ቃሏንም ካለዘበች ከሌላይቱ ሴት። በቤቴ መስኮት ሆኜ ወደ አደባባይ ተመለከተው። ካላዋቂዎች መካከል አስተዋለው፣ ከጎበዛዝት መካከል ብላቴናውን አእምሮ የጎደለውንም አየው። በአደባባይ ሲሄድ በቤቷም አቅራቢያ ሲያልፍ፣ የቤቷንም መንገድ ይዞ ወደ እርሷ አቀና፣ ማታ ሲመሽ፣ ውድቅት ሲሆን፣ በሌሊት በጽኑ ጨለማ። እነሆ፣ ሴት ተገናኘችው የጋለሞታ ልብስ የለበሰች፣ ነፍሳትን ለማጥመድ የተዘጋጀች። ሁከተኛና አባያ ናት፣ እግሮቿም በቤቷ ይቀመጡ አንድ ጊዜ በጎዳና፣ አንድ ጊዜ በአደባባይ፣ በማዕዘኑ ሁሉ ታደባለች። ያዘችውም ሳመችውም፤ ፊቷም ያለ እፍረት ሆና እንዲህ አለችው፦ መሥዋዕትና የደህንነት ቁርባንን ማቅረብ ነበረብኝ፤ ዛሬ ስዕለቴን ፈጸመው። ስለዚህ እንዲገናኝህ፣ ፊትህንም በትጋት ለመሻት ወጥቻለሁ፣ አግኝቻለሁም። በአልጋይ ላይ ማለፊያ ስፍራ ዘርግቼበታለሁ፣ የግብፅንም ሸመልመላ ለሐፍ በመኝታ የከርቤና አልሙን ቀረፋ ምረጭበታለሁ ና እስኪነጋ ድረስ በፍቅር እንርካ፣ በተዋደደ መጠቃቀፍ ደስ ይበለን። ባለቤቴ በቤቱ የለም፣ ወደ ሩቅ መንገድ ሂዷል። በእጁም የብር ከረጢትን ወስዷል። ሙሉ ጨረቃ በሆነች ጊዜ ወደ ቤቱ ይመለሳል። በብዙ ጨዋታ እንዲስት ታደርገዋለች፣ በከንፈሯ ልዝብነት ትጎትተዋለች። እርሱም እንዲስቶ ይከተላታል። በሬ ለመታረድ እንዲነዳ፣ ውሻ ወደ ስራት እንዲሄድ፣ ወፍ ወደ ወጥመድ እንደሚቸኩል ለነፍሱ ጥፋት እንደሚሆን ሳያውቅ ፍላጻ ጉበቱን እስኪሰነጥቀው ድረስ። ልጆች ሆይ አሁን እንግዲህ ስሙኝ፣ ወደ አፌም ቃል አድምጡኝ። ልብህ ወደ መንገዱ አያዘንብል፣ በጎዳናዋም አትሳት። ወቅታ የጣለቻቸው ብዙዎች ናቸውና፣ እርሷም የገደለቻቸው እጅግ ብዙዎች ናቸው። ቤቷም የሲኦል መንገድ ነው፣ ወደ ሞትም የሚያወርድ ነው። ምዕራፍ ስምንት በእውኑ ጥበብ አትጮህምን? ማስተዋልስ ድምጿን አትሰጥምን? በኮረብታ ላይ በመንገድ አጠገብ በጎዳና መካከል ትቆማለች። በበሩ አጠገብ በከተማይቱ መግቢያ፣ በደጁ መግቢያ ትጮኋለች። እናንተ ሰዎች እናንተን ጠራለሁ፣ ድምጼም ወደ ሰዎች ልጆች ነው። እናንተ አላዋቂዎች ብልሃትን አስተውሉ፤ እናንተ ሰነፎች ጥበብን በልባችሁ ያዙ የከበረች ነገር እናገራለሁና፣ ስሙ፤ ከንፈሮቼ ቅን ነገርን ለመናገር ይከፈታሉ። አፌ እውነትን ይናገራል፣ ከንፈሮቼ ክፋትን ይጸየፋሉ። የአፌ ቃላት ሁሉ ጽርቅ ናቸው፤ ጠማማ ዘወርዋራም አይደሉም። እነርሱ በሚያስተውሉ ዘንድ የቀኑ ናቸው፤ እውቀትን ካገኟት ሰዎች ጋር የተስማሙ ናቸው። ተግሳጼን እንጂ ብርን አትቀበሉ፤ ከምዝምዝ ወርቅ ይልቅ እውቀትን ተቀበሉ። ጥበብ ከቀይ እንቁ ትበልጣለችና የከበረ ነገር ሁሉ አይተካከላትም። እኔ ጥበብን በብልሃት ተቀምጫለሁ፣ እውቀትንም ጥንቃቄንም አግኝቻለሁ። እግዚአብሔርን መፍራት ክፋትን ይጠላል። ትቢትና አብሬት፣ ክፉንም መንገድ፣ ጠማማውንም አፍ እጠላለሁ። ምክርና መልካም ጥበብ የእኔ ነው፣ ማስተዋል እኔ ነኝ፣ ብርታትም አለኝ። ነገስታት በእኔ ይነግሳሉ፣ ሹማምንቶችም የቀናውን ነገር ይደነግጋሉ አለቆች በእኔ ያዝዛሉ ክቡራንና የምድር ፈራጆች ሁሉ እኔን የሚወዱኝን እወዳለሁ ተግተው የሚሹኝን ያገኙኛል ብልጥግናና ክብር በእኔ ዘንድ ነው ብዙ ሀብትና ጽድቅ ፍሬዬ ከምዝምዝ ወርቅ ይሻላል ቡቃያዬ ከተመረጠች ብር እኔ በጽድቅ መንገድ ሄዳለሁ በፍርድ ጎዳና መካከል ለሚወዱኝም ርስት አወርሳቸው ዘንድ ቤተ መዛግብታቸውንም እሞላ ዘንድ እግዚአብሔር የመንገዱን መጀመሪያ አደረገኝ፣ በቀድሞ ስራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾኖ። ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ፣ እኔ ተወለደው። የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ከኮረብቶች በፊትን የተወለደው፣ ምድሪቱና ሜዳው ገና ሳይፈጠሩ፣ የመጀመሪያው ዓለም ሳይፈጠር፣ ሰማዮች በዘረጋ ጊዜ አብሬ ነበሩ። በቃላይ አትፊት ክበብን በደነገገ ጊዜ ደመናትን በላይ ባዘጋጀ ጊዜ የቃላይ ምንጮች ባጸና ጊዜ ለባህር ዳርቻን በወሰነ ጊዜ ውሃ ከትእዛዝ እንዳያልፉ የምድርን መሰረት በመሰረተ ጊዜ የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበር። ዕለት ዕለት ደስ አሰኘው ነበር፣ በፊቱም ሁል ጊዜ ደስ ይለኝ ነበር። ደስታዬ በምድር ተድላዬም በሰው ልጆች ነበር። አሁንም ልጆች ሆይ ስሙኝ፣ መንገዴን የሚጠብቁ ምስጉኖች ናቸው። ትምህርቴን ስሙ፣ ጠቢባን ሆኖ ቸል አትበሉ። የሚሰማኝ ሰው ምስጉን ነው። ዕለት ዕለት በቤቴ መግቢያ የሚተጋ የደጀንም መድረክ የሚጠብቅ እኔን ያገኘ ሕይወትን ያገኛልና ከእግዚአብሔርም ሞገስን ያገኛል። እኔን ያጣ ግን ራሱን ይጎዳል፤ የሚጠሉኝ ሁሉ ሞትን ይወዳሉና። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩ።